ውድ የሰኒ ዘሚካሄድ ዩቱብ ተከታታዮች በቀደሙ ፕሮግራሞቻችን እንግዲህ ስለ ንዋየ ቅድሳት ስለ መስቀል፣ ስለ ታቦት፣ ስለ አልባሳት ተመልክተናል። በዛሬው ዕለት ደግሞ የምንመለከተው ለመስዋዕት ለመብራት፣ ለማዕጠንት የሚቀርቡ መባዎች ናቸው። በቤተ መቅደስ ለመስዋዕት ለመብራት፣ ለማዕጠንት የሚቀርቡ ምዕመናን መባ አድርገው የሚያበረክቷቸዋሉ እነዚህ ምስ መባዎች ምሳሌያዊ ትርጉምም ቀጥለን እንመለከታለን። አንደኛው ዕጣን በበራክ የሚበቅል ከዕጣን እንጨት የሚገኝ ሲሆን ሽቱ የሽቱ ቅመም ለቤተ መቅደስ የተበጀ የተዘጋጀ መስዋዕት የሚሆን የሚቃጠል ይህም የሚጤስ የሚታጠን ነው። አንደኛ ዜና ምዕራፍ 9 ከቁጥር 29፣ ሉቃስ ምዕራፍ 1 ከቁጥር 10፣ ዘጻት ምዕራፍ 30 ከቁጥር 35 እስከ 38 ድረስ እንደምንመለከት እጣን በመጽሐፍ ቅዱስ ስንመለከት በቤተመቅደስ መቅደስ የዕጣን መስዋዕት መቅረቡ መጽሐፍ ቅዱሳዊ እንዳልሆነ የሚያስቡ አሉ። ነገር ግን እጣን በብሉይ ኪዳን ሆነ በአዲስ ኪዳን ለቤተ መቅደስ አገልግሎት እንደዋለ በመጽሐፍ ቅዱስ የተመሰከረለት ነው። ዕጣንም በብሉይ ኪዳን ስንመለከት የዕጣን መሰዊያውን ሥራ ከግራር እንጨት አድርገው፣ ዘጻት ምዕራፍ 30 ቁጥር 1 ላይ በዚህ ምዕራፍ ዕጣን የሚሰዋበትን መሰዊያ እንዲሠራ እግዚአብሔር ሙሴን ሲያዘው እንመለከታለን። ዕጣን በቤተ መቅደስ የሚቀርብ በመሆኑ መሰዊያ ሰርተህ በዚያ ዕጣኑን አቅርብልኝ ብሎታል። ይህም ዕጣን ለቤተ መቅደስ የተመረጠ በቅድመ እግዚአብሔር የተወደደና የተመረጠ መዓዛ መሆኑን ያመለክታል። በእግዚአብሔርም ፊት ካለው መሰዊያ ላይ የእሳት ፍም አምጥቶ ጥናውን ይሞላል፣ ከተወቀጠውም ከጣፋጭ ዕጣን እጁን ሙሉ ይወስዳል፣ ወደ መጋረጃም ውስጥ ያመጠዋል። እንዳይሞትም የጢሱ ደመና በምስክሩ ላይ ያለውን መክደኛ ይሸፍን ዘንድ በእግዚአብሔር ፊት ዕጣኑን በእሳቱ ላይ ያደርገዋል። ዘሳት ምዕራፍ 16 ከቁጥ 12 ላይ። በዚህ ምዕራፍ ደግሞ ሊቀ ካህናቱ የዕጣኑን መስዋዕት እንዲሰዋና ኃጢአት እንዲያስተሰር ሲታዘዝ እናያለን። ዕጣን እየተሰዋ ስለ ራስና ስለ ህዝብ ኃጢአት ይቅርታ መለመን እንዴት እንደተጀመረ የምንረዳበት ቃል ነው። ተወከፍ ጸሎቴ ከመጣን በቅድሜ ከአቤቱ አቤቱ ጸሎቴ በፊት እንደ ዕጣን ተቀበልልኝ። መዝሙር 140 ከቁጥር ሁለት ላይ ማለትም የአሮንን መሥዋዕት እንደ ተቀበልክ የእኔንም ጸሎት ተቀበልልኝ የሚለው ልብ አምላክ፣ ነቢየ ልዑል ቅዱስ ዳዊት እግዚአብሔር የዕጣንም መሥዋዕት እንደሚቀበል የገለጸበት ቃል ነው። ዕጣንም በአዲስ ኪዳን ስንመለከት ዕጣን በቤተ መቅደስ ማቅረብ በብሉይ ኪዳን ዘመን ብቻ የተፈጸመና በአዲስ ኪዳን ግን የቀረና የተሻለ አይደለም። ወደ ቤትም ገብተው ሕፃኑም ከእናቱ ከማርያም ጋር አዩት። ያንንም አይተው ደስ አላቸው። ወድቀውም ሰገዱለት። ኮረጆአቸውንም ፈቱ። እጅ መንሻ ወርቅና ዕጣን ከርቤ አቀረቡለት፣ ግብር አገቡለት። ማቴዎስ ምዕራፍ 2 ቁጥር 11 ላይ በኮከብ እየተመሩ ጌታችንን ወደተወለደበት ወደ ቤተልሔም የመጡ ሰብአ ሰገል ጌታን ከእናቱ ጋር በከብት በረት አግኝተውት በፊቱ ወደቀው ሰግደዋል። ከላይ እንዳየነው ከሰገዱ በኋላ ሳጥኖቻቸውን ከፍተው ወርቅ፣ ዕጣን፣ ከርቤ መባ ስጦታ አድርገው ሰጥተውታል። ዕጣን በአዲስ ኪዳን ዘመን የሚቀርብ ቢሆን ኖሮ መባ አድርገው ለአዲስ ኪዳኑ መሥራች ለኢየሱስ ክርስቶስ በስጦታ ባላቀረበለት ነበር። ከፀሐይ ሞጫ ጀምሮ እስከ መግቢያ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም በስሜ ዕጣን ይጥያጥናሉ፣ ንጹሕም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናል ይላል የሰራዊት ጌታ እግዚአብሔር። ሚልኪ ምዕራፋን ከቁጥር 11 ላይ በብሉይ ኪዳን ዕጣን የሚሰዋው ኢየሩሳሌም ባለው ቤተ መቅደስ ብቻ ነበር። በአዲስ ኪዳን ግን ሕዝብ በተባሉ እስራኤልያን ዘስጋ ዘንድ ብቻ ሳይሆን በመላው ዓለም ቤተ መቅደስ ታንጾ የዕጣን መስዋዕት እንደሚቀርብ የሚገልጽ ትንቢታዊ ቃል ነው። በዚህ ሚል የነቢዩ ሚልኪ ትንቢት መሠረት በአዲስ ኪዳን ከዳር እስከ ዳር ዕጣን እየተሰዋ ካህናቱ ቤተ መቅደሱን እያጠኑ አገልግሎቱ ቀጥሏል። መጽሐፍንም በወስ በመወሰደ ጊዜ አራቱ እንስሶችና ሃያ አራቱ ሽማግሌዎች በበጉ ፊት ቆደቁ በገናንና የቅዱሳንን ጸሎት የሆነ የዕጣን የሞላበትን የወርቅ ዕቃ ያዙ። ራእይ ምራፍ አምስት ከቁጥር ስምንት ላይ ይህ ወንጌላዊ ቅዱስ ዮሐንስ በፍጥሞ ደሴ ተጉዞ ሳለ የተመለከተው ራእይ ነው። በዚህ ራእይ በሰማይ ያለውን የካህናትን አገልግሎት፣ የዕጣንን መስዋዕት አቀራረብ አይቷል። አስቀድሞ በሰማይ ባለው ሥርዓት አይነት ካህናት ዕጣንን እንዲያቀርቡ እንደታዘዘ ይህ ሥርዓት ደግሞ በአዲስ ኪዳንም እንዳልቀረ ከዚህ ምዕራፍ እንረዳለን። ዕጣን መስዋዕት መሆኑ ቀርቶ ቢሆን ኖሮ ቅዱሳን መላእክት በእግዚአብሔር ፊት ይህንን እየሰዉ ባልታዩ ነበር። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋንም ፊት ባለው የወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎትን እንዲጨምር ብዙ ዕጣን ተሰጠው። የዕጣኑን መጤዝ ከቅዱሳን ጸሎት ጋር ከመላኩ እጅ በእግዚአብሔር ፊት ወጣ። ራእይ ምዕራፍ 8 ከቁጥር 3 ነው። አባቶቻችን የዕጣኑን ጢስ ወደ ሰማይ ሲያርግ እየተመለከቱ ጸሎታችንን ከዕጣን ጋር ያሳርግልን፣ ይቀበልልን የሚሉት ቅዱሳት መጻሕፍትን መሠረት አድርገው ነው። የቅዱሳን ጸሎት በቅዱሳን መላእክት እጅ ወደ ሰማይ ሲያርግ መልካም መዓዛ ያለው ዕጣንም አብሮ ያደርጋል። ዮሐንስ በራእዩ የተመለከተው ሌላው ሚስጢር ይህን ነው። ስነ ህጣን የሚነሱ ጥያቄዎች ደግሞ ስንመለከት አንደኛው ካህናት ብቻ ለምን ያጥላሉ የሚል ጥያቄ ይነሳል። በዘውትሮ ይነሳል። እግዚአብሔር የደፍተር አውሪትን ስርዓት ሲያደራጅ ለሙሴ ሕግን ሲሰጥ ዕጣን መሰዋት ያለበት በካህናት ብቻ እንዲሆን አዟል። በዚህ የተነሳ ጽንሀ ይዘው ዕጣንም ጨምረውበት የዕጣን መስዋት የሚያቀርቡት ካህናት ብቻ ናቸው። ከዚህ ውጭ ሌላው ሕዝብ ይንን ስራ ሲሰራ ስልጣን ሳይኖረው በቤተ መቅደስ ጽንሀ አንስቶ ሲያ ቢገኝ ግን በእግዚአብሔር ያስገጠዋል። ዳታንና አቤሮን ያልተሰጣቸውን ስልጣን ይኸው ሽተው ካህናት ሳይሆኑ ካህናት ነን በማለት ካህናት ነን በማለት የክህነትን ስራ ለመስራት ሲነሱ ተቀጥተዋል። ንጉሱ ዖዝያን ሳይፈቀድለት ዕጣንን ለማጠን ቢሞክር ተቀጥቷል። ነገር ግን በበረታ ጊዜ ልቡ ለጥፋት ታበየ፣ አምላኩንም እግዚአብሔርን በደለ። ወደ መቅደስም ገብቶ በዕጣን መሰዊያ ላይ አጠነ። ካህኑም አዛርያስ ከእርሱ ጋር ጽኑዓን የነበሩ ሰማንያ የእግዚአብሔር ካህናት ተከትለው ናገቡ። ንጉሱንም ኦዚያንን እየተቃወሙ ኦዚያን ሆይ፣ ዕጣን ማጠን የተቀደሱትን የአሮን ልጆች የካህናቱ ሹመት ነው እንጂ ለእግዚአብሔር ታጥን ዘንድ ለአንተ አይገባም፣ በድልሃልና ከመቅደሱ ውጣ፣ ከአምላክም ከእግዚአብሔር ዘንድ ክብር አይሆንልህም አሉት። ንጉሱ ኦዚያኑም ተቆጣ፣ የሚያጥንበትንም ጥና በእጁ ነበረ። ካህናቱንም በተቆጣ ጊዜ፣ በካህናቱ ፊት በእግዚአብሔር ፊት በዕጣኑ መሰዊያ አጠገብ ሳለ በግንባሩ ላይ ለምጽ ታየ። እርሱም ደግሞ እግዚአብሔር ቀስፎት ነበርና ይወጣ ዘንድ ቸኮለ። ንጉሱም ወዚያ እስኪሞት ድረስ ለምጻም ነበር ይለና፣ ሁለተኛ ዜና ምዕራፍ 26 ከቁጥር 6 እስከ 20 ድረስ። በዚህ ስልጣነ ክህነት የሌለው ሰው ጽና አንስቶ ማጠን እንደማይገባ እንማራለን። ሁለተኛው ጥያቄ እጣንም በእኔ ዘንድ አጸያፊ ነው፣ ኢሳያስ ምዕራፍ 1 ከቁጥር 3። እጣን አስፈላጊ ከሆነ ይህንን ቃል ለምን ተነገረ የሚል ጥያቄ ይነሳል። ነቢዩ ኢሳያስ ይህንን ትንቢት በተናገረበት ዘመን ህዝበ እስራኤል በአምልኮታቸው ችግር ነበረባቸው። አንዱ የሌላውን ደም እያፈሰሰ፣ እርስ በርስ እየተጣሉ፣ ጣዖታትን እያመለኩ፣ ሌላም እግዚአብሔርን የማይወደውን ኃጢአት እየሰሩ በሰንበትና በበዓላት ቀን በቤተ መቅደስ ይሰበሰቡ ነበር። ለዚህ ነው በዚያ ምዕራፍ እግዚአብሔር ሲወቅሳቸው ኑ እንዋቀስ እያለ ሲጠራቸው የምንመለከተው። በኢሳያስ ምዕራፍ 1 ከቁጥር 10 ላይ እናንተ የሰዶም አለቆች ወይ የእግዚአብሔርን ቃል ስሙ ይላል። ሰዶምና ገሞራ በዚያ ወቅት የሉም ነገር ግን እስራኤላውያኑን የሰዶምን ግብር ይፈጽሙ ስለነበረ የሰዶም አለቆች አላቸው። በደላቸው ምን ያህል የከፋ እንደነበረ ከዚህ ቃል እንረዳለን በዚህ የተነሳ ነው ንሳ ሳይገቡ ደም ማፍሰሳ ሳይ የሚያቀርቡት መስዋዕት እንደማያስደስተው የገለጸላቸው ዕጣን በእኔ ዘንድ አጸያፊ ነው ማለትም የእናንተ ዕጣን አልቀበልም አልሻውም ያላቸው እዚህ ምዕራፍ ላይ ዕጣን ብቻ ሳይሆን በጉባኤ መሰብሰባቸውን የጠቦት መስዋዕት መሰዋታቸውን የመቅደሱን አደባባይ መርገጣቸውን ሁሉ እንዳልወደደው ነገር ነበረ የነገራት ለምን ስንል እጃቸው ደም ተሞልቷል ኢሳያስ ምዕራፍ አንድ ከቁጥር ላይ እንደምናነበው ዛሬም ቢሆን ንሳ ካልገባን ፈቃዱንም ካልፈጸመን ጣዖት እያመለክን ደም እያፈሰስን በቤቱ ብንሰበሰብ እግዚአብሔር አይደሰት። ይህ ማለት ግን ንስሓ ገብተን በአግባቡ እየተመላለስን ዕጣን ብናቀርብለት ዕጣናችሁን ተጸይፌዋለሁ ይላል ማለት አይደለም። በአግባቡ ሲቀርብለትም በቀረበለት የዕጣን መሰዊያ ተደስቶ መልአኩን ይልካል፣ ጸሎታችንንም ይቀበላል። የሚከተለውንም አስረጅ ይህንን በሚገባ ይገልጻል። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። ይኸውም በጎራይ ይገልጥለት፣ ስቡንም በአቅርንት ምስዋ ምላለት እያሉ ይለምኑለት ነበር። ምክንያቱም ስቡ አቅርንቱን የመላ እንደሆነ ዘመኑ ጽጋብ፣ የጎደለ እንደሆነ ዘመኑ ረሃብ ይሆናል እና ነው። የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጥ። ለሰይጣን ቀኝ የለውም። መልአክ ግን የአማናዊ ነውና መልአክ እንደሆነ ለማጠየቅ በቀኝ ቆሞ ተገለጠለት። አንድም ሰው ሁሉ ወደ የማናዊ ቀኝ ወደ ቀኝ ግብር የሚመለከት ዘመን ደረሰ ሲል ነው። አንድም ሰውን ሁሉ አስተምሮ ወደ ቀኝ የሚመለከት ልጅ ትወልዳለህ ሲል በቀኝ ተገለጠለት። ፍርሃትም ወደቀበት። ልማድ ቢለውጥበት ደነገጠ። ከዚያ አስቀደመው ከምስሃል ከአናቁ ቃል ይሰማ ነበር እንጂ መልአክ አይቱ አያውቅምና ባየው ጊዜ ደነገጠ። መልአኩ እንዲህ አለው፣ ዘካርያስ ጸሎት ተሰምቶላል አትፍራ። ይኸውም የተነገረው ትንቢት ቀረ እያለ ይጸልይ ነበርና ጸሎት ተሰምቶላል። ሚስትም ወንድ ልጅ ትወልዳለች እና አትፍራ አለው። ሉቃስ ምዕራፍ አንድ ከቁጥር አስር ላይ ሶስተኛው በብሉይ ኪዳን ዕጣን ይሰዋ የነበረው የሚሰዋው እንስሳ ስጋ ስለሚሸት ሽታ ለማጥፋት ነበር። ዛሬ የእንስሳት ስጋና ደም ስለማይሰዋ የእጣን መስዋዕትን ምን ያደርጋል የሚል ጥያቄ ይነሳል። ከላይ እንደተመለከት ነው በብሉይ ኪዳን ዘመን ዕጣን የሚሰዋ የነበረው የእንስሳቱን ሽታ ለማጥፋት ብቻ አይደለም። ዕጣን የአምልኮ መገለጫ ነው። የእንስሳትን መስዋዕት ሽታ ለማጥፋት ብቻ ቢሆንማ በሰማይ ካህናት ሰማይ ዕጣንን ባላጠኑ በዚያም የሚሰዋ እንስሳ ስለሌለ ይህ ባላስፈለጋቸው ነበር። በሌላ በኩል በብሉይ ኪዳንም ቢሆን ዕጣንን እያጠኑ አምልኮታቸውን ይገልጡ የነበረው እንስሳት ሲሰዉ ብቻ አይደለም። ለምሳሌ ሙሴና አሮን እግዚአብሔር በእስራኤል ላይ መቅሰፍትን ባዘዘ ጊዜ ጽንሃ አንስተው ዕጣን ይጨምረውበት እያጠኑ በሕዝቡ መካከል ቢያልፉ መቅሰፍቱ ከሕዝቡ ተወግዷል ኃጢአታቸውም ተሰርዩላቸዋል ዘኍልቍ ምዕራፍ 16 ቁጥር 4 ላይ እንደምና ነው ከዚህ አንጻር ዕጣንን የእንስሳቱን ሽታ ለማቅዳም ለማረቅ ብቻ ይቀርባል በሚል መደምደምና ሌሎችን ለተሳሳት አመለካከት መዳረግ አይገባም ቅዱስ ዳዊት ጸሎቴን እንደ ዕጣን ተቀበልልኝ መዝሙር 40 ቁጥር 2 ላይ ያለው ዕጣን እግዚአብሔር የሚፈቅደው መሆኑን ሲገልጽ ነው ለማራቅ ብቻ የሚቀርብ ቢሆን ኖሮ እግዚአብሔር ዕጣንን እንደሚወድ ባልተናገረ ነበር ዕጣን በራሱ መስዋዕት መሆኑን ባልተገለጸም ነበረ ዘጸአት ምዕራፍ 30 ቁጥር 1 ላይ እንደምንመለከት። ሌላኛው የምንመለከተው የዕጣን ምሳሌያዊ ትርጉሙ ስንመለከት አንደኛ የዕጣኑ ደመና ጢስ እግዚአብሔር ከኛ ጋር የመኖሩ ምሳሌ ነው። እግዚአብሔር በብሉ ኪዳን በነ ሙሴ ዘመን በደመና እየተገለጠ ያነጋግራቸው ነበር። ዘጸአት ምዕራፍ 2 ቁጥር 11 ላይ እንደምናነበው በአዲስ ኪዳንም በተለያዩ ቅዱሳን መካናት በደመና ተገልጧል። የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ እንደምንመለከት ከዚህ የተነሳ የዕጣን ጢስ እንደ ደመና ሆኖ ስንመለከት እግዚአብሔር በደመና እንደሚገለጽ ዛሬም እንደ ጥንቱ ከኛ ጋር በረዴቱ በጸጋው እንዳለ እናስባለን። እኔ በስርየት መክደኛው ላይ በደመና ውስጥ እታያለሁ እንዳለ ዘሌዋውያን ምዕራፍ 176 ከቅጥሩ ለት ላይ ሁለተኛው የቅዱሳን ሕይወት ምሳሌ ነው። ዕጣን ሲሰዋ እርሱ እየቀለጠ ሌላውን ግን በመዓዛው ያውዳል። አካባቢውን በመልካም መዓዛ ይለወጣል። ቅዱሳንም ነፍሱን ስለ እኔ የሚያጠፋት ያገኛታል። የማቴዎስ ወንጌል ምዕራፍ 20 ቁጥር 39 ላይ በተባለው መሰረት ስለ እግዚአብሔር ፍቅር፣ ስለ ሃይማኖታቸው በመከራ በችግር እየተፈተኑ ዓለሙን በማዛ ምግባራቸው ስለሚያወዱት በዕጣን ተመስለዋል። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 15 ላይ የዕጣኑ ማድረግ የጸሎታችንን ማድረግ ምሳሌ ነው። የዕጣኑ ጢስ ወደ ሰማይ ሲያረግ ስንመለከት ጸሎታችንም አብሮ እንዳረገ ወደ እግዚአብሔር ዙፋን ወደ መመስገኛው ወደ መንበረ ጸባኦት እንደወጣ እናስባለን ይህም መጽሐፍ ቅዱሳዊ እውነት ነው። ራእይ ምዕራፍ 8 ከቁጥር 3 ላይ እንደምናነብ አራተኛው የዕጣኑ ጢስ የጌታን ዳግም ምጽአትም ያስታውሰናል። ጌታችን በክበበ ትስብእት በግርማ መለኮት ዳግመኛ ለፍርድ ይመጣል። የማቴዎስ ወንጌል ምዕራፍ 24 30 እንደምናነበው የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ይያዩታል ይለናል። የሚገለጠው በደመና እንደሆነ ስለተገለጠልን የዕጣኑ ጢስ እንደ ደመና ሆኖ በዙሪያችን ስንመለከት ዕለተ ምጽአትን እናስባለን፣ ራሳችንን ለንስሐ እናዘጋጃለን። ውድ ተመልካቾቻችን፣ እንግዲህ በዛሬ ዕለት የተመለከትነው ስለ ቅዱስ ዕጣን የተመለከትነው በብሉይ ኪዳን የነበረውን እይታ በአዲስ ኪዳንም እንዲሁም ደግሞ ምሳሌያዊ ትርጉሙንም ተመልክተናል። በቀጣይ ደግሞ ማኅቶት፣ ስለ መብራቶች እንመለከታለን። ስለተከታተላችሁን እናመሰግናለን። አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ደግሞ የምንሰራቸው ቪዲዮዎች እንዲደርሳችሁ ደውል ምልክቷን መጫን እንዳትረሱ። ይቆየን።